አባትህ አንተን ለፈጠረበት ዓላማ ለምትወጣበት ሚና እንደሚያስፈልግህ አውቆ የሰጠህን የምትሰለጥንበትን የምትበለጽግበትን በዚያም ጽድቅ የምትሰራበትን ወንድነት መክሊቱም ጠብቅ። ጠላት በተለይም ለጠላት ያደሩ ሆዳደሮች፣ ይበልጡንም ከተኩላ የተሻረኩ ምንደኛ እረኞች አቅመቢስነትህን መንፈሳዊነት ብለው፣ አልጫነትህን አጽድቀው፣ ወንድነትህን ኮንነው ሲግቱህ ለምን ብለህ ጠይቅ። እንዲህ ደግሞ እነግርሃለሁ፣ ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ ስታጥበት የነበረ እኔም ልጆች፣ ወዳጆች ስንታጥበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ብቻ በመጠቀም አዘጋጀዋለሁ። ከዛ ባሻገር ግን ይህን ሳሙና ፋንሲ እንዲሆን ተወዳጅ እንዲሆን በሚል የምንጨምርበት ምንም አይነት ኬሚካል የለም። ከዚህም የተነሳ በዮጊ ገላ ሳሙና ከታጠብን በኋላ ጸጉራችን፣ ቆዳችን በቀላሉ ተፈጥሯዊ ወዙን በፍጥነትም ለመመለስ አግዞታል ማለት ነው። እኛ እንደተጠቀምንበት አንተም እንደተጠቀምበት እንመክርሃለን። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። እሱ ጉግል ማፕ ላይ ኮፒ ፔስት ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ሲያደርስህ ሄደህ የዮጊ ገላ ሳሙና ብትላቸው በ175 ብር ግራም ያዘጋጀው ነው ሳሙና 300 ብር ይሸጡልሃል። እኛ እንደተጠቀምንበት አንተም እንደምትጠቀምበት እንመክርሃለን፣ እንድትጠቀምበት እንመክርሃለን። ከዛ ባሻገር ግን ይህን ሳሙና ገዝተህ አንተም ስትጠቀምበት ለወዳጅ ለዘመዶችም ስታካፍላቸው በዚህ የአባወራ ዩቲዩብ ቻናል ወንዶቻችንን ለማንቃት ተፈጥሯዊ ስጦታቸውን ተፈጥሯዊ ባህሪያቸውን አውቀው ሰልጥነውበት በልጸገውበት ጽድቅ እንዲሰሩበት በምናደርገው ርብርብ ታግዘናለ ማለት ነው። መልካም ፈቃደ ከሆነ ነው ልመን አይደለም። ጀግናው እንዴት አለ። አሁን ያለንበት ዘመን ወንድነት የተኮነነበት ወንድነት መክሊቱ ስጦታው የተኮነነበት እንዳውም እሱም መኮነኑና መቅበሩ ጽድቅ ተደርጎ የሚቆለባበስበት ጊዜ ላይ ነን። አስቸጋሪ ጊዜና ላይ ልጆቻችን የምናሳደግበትን ሁኔታ የሚያድጉበትን ትምህርት ቤት የሚማሩበትን ትምህርት ቤት የሚያድጉበትን ሁኔታ መመርመር፣ መፈተሽ፣ መመዘን አለብን። አለበለዚያ ግን ልጆቻችን ሆዳደር ቢሆኑ፣ በአፍጢም ቢደፉ አሊያም ደግሞ መረን ሆነው ለማህበረሰብም ለቤተሰብም ለወላጅም ጠንቅ ቢሆኑ እንዲሁም ደግሞ አባታቸውን ቢያሳዝኑ በሌላ በማንም ልንጠቁም አይገባም በራሳችን ጥፋቱ የራሳችን ነው የሚሆነው ምክንያቱም ያ መረን የሆኑበት ያ ሆዳደር የሆኑበት ተፈጥሯዊ ስጦታቸው ተፈጥሯዊ ጸጓቸው ተፈጥሯዊ ፍላጎታቸው አልሰለጠኑበትምና አልበለፀጉበትምና እንደዚያም ሆኖ ደግሞ ጽድቅ አልሰሩበትምና ለክፉ ተላልፎ ለክፋት ተላልፎ ቢሰጥ አይገርምም አይደንቅም ስለዚህ እነዚህ ነገሮች መመርመር አለብን። ዘወትር የሚሰሙት ነገር የሚማሩት ነገር የት እንደሚያደርሳቸው ሌላ ምሳሌ አያስፈልገንም። አስቀድመው የሄዱ የወደቁበት ምዕራባውያን አሉልን በበቂ ማስረጃ። እነሱን ምሳሌ አድርገን ከነሱ ስተት ተምረን እኛ ልጆቻችንን መታደግ እንችላለን። አለበለዚያ ግን እነሱ የወደቁበት ምዕራባውያን የወደቁበት አዘቅት አይደለም ከዛም የባሰ ድጥና ማጥ ውስጥ እንገባለን። ትውልዱ አቅመቢስ፣ ደካማ አላዛኝ ነፍራቃ ሆዳደር ሴሰኛ እንዲሆን ይፈልጋል። ይሄ እንዲሆን የሚፈልጉ አካላት አሉ። ይሄ እንዲሆን የሚፈልጉ ተቋማት አሉ። ይሄ እንዲሆን የሚያበረታቱ ስርዓት ትምህርት ቀርጸው የሚያስተላልፉ የሚያስተምሩ በአፍጢማቸው የተደፉ ግለሰቦችም አሉ። ይህ ለምን ይሆናል ብትል፣ ይህ የሚሆነው ከትውልዱ የሚፈለግ ነገር አለ። እሱ ብቻ አይደለም እኮ ይህንን ማስተማር ብቻ አይደለም ትውልዱ አርአያ ተደርጎ የሚሰጠው ሰው ራሱ ግለሰቦች ራሳቸው እንዲህ የሆኑ ናቸው። በተፈጥሯዊ ጸጋቸው ያልበለጸጉ፣ ተፈጥሯዊ ጸጋቸውን የቀበሩ፣ ወንድነታቸውን የሚጠሉ፣ ጡንቻቸውን የሚጠሉ፣ ወኔያቸውን የሚጠሉ፣ ድፍረታቸውን፣ ኃይለኝነታቸውን፣ ጥንካሬያቸውን የሚጠሉ ሰዎች በመንፈሳዊም በለው በአለማዊም በየትኛውም ቦታ በለው አሪያ ተደርገው ይቀርቡለታል። የወንድነት ልኩ የወንድነት ቁና ተብሎ ሰው ማለት ኩሱ ነው ተብሎ ኩስ ምን ያለ ግርጥት ያለ ሊወርቅ የደረሰ አንድ ሐሙስ የቀረው ሰው እንደዚህ አይነት አርያ አልነበራቸውም አባቶቻችን። ከየት እንደመጣ እናቀ ያ ሰውዬ ምክንያት ይኖረዋል። የኮሰመንበት የደቀቀበት የተጎሳቆለበት የራሱ ምክንያት ይኖረዋል። ምክንያቱ ለሱ ነው፣ እሱ ምክንያት ያደረገው ነገር። ግን ሀገር የምትገነባበት ትውልድ የሚሰራበት ትውልድ የሚታነጽበት ማህበረሰብ የሚፈጠርበት ዘር የሚቀጥልበት ነው፣ ግን አይደለም እሱ ያስቀመጠው የተከተለው መንገድ። ያ ደግሞ ለትውልድ አርያ ተደርጎ አይቀርብም። ቤተሰብ በዛ አይሰራም። ሀገር የምትገነባበት በጡ ትዳር በዛ አይገነባም። ሊያገባ ይችላል ያ ሰው፣ አግብቶ ከአመት እስከ ዓመትም ወሲብ አያደርጉም ይሆናል። ከተጋቡ ጊዜ ጀምሮ ምናልባት ሰላሳ ዓመት ከሆናቸው ሁለት ቀን ሊሆን ይችላል ወሲብ ያደረጉት። ሁኬርስ በቃ እነሱ የሰሩት የራሳቸው ጽድቅ ነው። አናውቅም። ጽድቅ ከሆነ ጽድቅ ከተባለ፣ ይሄ ግን ለትውልድ አርያ ተደርጎ አይቀርብም። ለልጆቻችን አርያ ተደርጎ አይቀርብም። አይቀርብም። እንደዚህ አይነት ሰዎችን ለልጆቼ አርያ ብዬ አላወራላቸውም፣ አልነግራቸውም። ብዙ ታሪክ እነግራቸዋለሁ፣ እንደዚህ አይነት ሰው አልነግራቸውም አርያ እንዲሆናቸው ይሄ ለትውልድ አሪያ ተደርጎ አይቀርብም። ግን ሆን ተብሎ ይደረጋል። መገናኛ ብዙሃኖቻችን፣ መንፈሳዊ ተቋማቶቻችን፣ ትምህርት ቤቶቻችን፣ ሌሎችም ሴክተሮቹ እንደዚህ አይነት ሰዎችን አሪያ አድርጎ ያቀርቡልናል። ላይክ መንፈሳዊ መንፈሳዊ ለሚጫወተው ማህበረሰብ አይኖርም እኮ መንፈሳዊነትን በነጠላና በምናምን እያስመሰለ መንፈሳዊ መንፈሳዊ ለሚለው ይሄ ይቀርብለታል። አለማዊ አለማዊ ለሚለው ደግሞ ሴሰኛ ዘማዊ አመንዝራው እሱን እንደ ጀብድ አቆለባብሰው ያቀርቡለታል። ሁለቱም በሁለቱም በኩል አቅመቢስነት ነው ያለው። አቅመቢስነቱ በተለያየ መልኩ ተገለጠ ማኒፌስት አደረገ ግዘፍ ነሳ እንጂ ሁለቱም ጋር ያለው አቅመቢስነት ነው። እግዚአብሔር አምላካችን እግዚአብሔር አባታችን የምንወደው የሚወደን አባታችን የሰጠን ጸጋ በዚህኛውም መልኩ ተኮንኖ ተቀብሮ የሚጣል አይደለም። በዚህኛው መልኩ ደግሞ ለክፋት የምንሰለጥንበትም አይደለም። ለሴሰኝነት የምንሰለጥንበት አይደለም። ለሆዳደርነት የምንሰለጥንበት አይደለም። ለአስመሳይነት የምንሰለጥንበት አይደለም እና ትውልዱ ለምንድን ነው እንደዚህ አይነት አቅመቢስ ደካማ ጎስቋላ እኔ አቅም የለኝም እያለ የሚነፋረቅ የሚያላዝን ሰው አርያ ተደርጎ የሚሰጠው? በዚህ በኩል ውስጥ ደግሞ ለምንድን ነው እንደዚህ አይነት ሆዳደር አስመሳይ ነጋዴ ሴሰኛ አመንዝራ ዲቃላ መጎተትን ፈትነትን እንደ ጀብድ የሚያወሩ ሰዎች አርያ ተደርገው የሚሰጡት? ምክንያቱም ከሁለት ባንዱ መንፈሳዊ ነ ያለው በዚኛው አለማዊ ነ ያለው መንፈሳዊነት ውስጥ የለውም ላለው ደግሞ በዚኛው ከሁለቱ ባንዱ እንዲወድቅና አቴንዶ ስዴ ታች የሚገናኙበት ቦተሙ ግን አንድ አይነት ነው። ባርነት ነው። ሁለቱም መጨረሻቸው መጨረሻቸው መገናኛቸው ቦታቸው ሁለቱም ባርነት ነው። ይሄኛው በመንፈሳዊነት ሰበብ ይገባበታል፣ ያንን ባርነት ይሄኛው ደግሞ በዘመናዊነት ሰበብ ይገባበታል። አት ዘንድ ኦፍ ዘ ዴይ ግን አት ዘ ቦተም የሚገናኙበት ቦታ አንድ ነው። መጨረሻቸው ባርነት ነው፣ ባርነት ይህ ትውልድ ይጋታል። ይህንን ትውልድ ይጋታል። ለምን ብለህ ጠይቅ ወንድም፣ ለምን ብለህ ጠይቅ። አባትህ ለአንድ ለዓላማ ለዓላማ አምጥተዋል። ለዓላማ በምክንያት አምጥተዋል። ለዛ ዓላማ መፈጸሚያ የሚሆን መክሊት ሚና ለይቶልሃል። አስቀድሞ ሚና ለይቶልሃል። በዚህኛው ሚና፣ በዚኛው መንገድ ከዛኛው በተለየ በዚህኛው በኩል ብትሄድ ያ ዓላማ ተፈጻሚነት ይኖረዋል። ያንን ዓላማ መፈፀም ትችላለህ ብሎ ያንን ሚና ደግሞ የምትወጣበት በቂ የሆነ ጸጋ መክሊት ሰጥተዋል። Who are they? ማን ናቸው እነሱ ያንን መክሊትን የሚኮንኑ ነው? ማን ናቸው? ማናቸው? ያንን መክሊትን ሲሆን አሳውቀው አሳይተው ሰልጥነህበት በልጽገህበት አሳድገው አይለህበት ኃይለኛ ሆነህበት ጽድቅ ልትሰራበት እንዳለህ ማስተማር ብቻ አይደለም ማሳየትም ሲገባቸው ሁ አር ዘይ ለመኮንን አፋቸውን የሚያላቅቁት ማናቸው? ማስትሬትና ዶክትሬት ስላላቸው ሊቅና ሊቃውንት ስለተባሉ ማናቸው? እነሱ ማናቸው? ከአባትህ በላይ ከአዋቂው በላይ አዋቂ ነን ብለው በእብሪት ታጅረው የእሱን ስጦታ የሚኮንኑት ወይ ጠላት ነው፣ ወይ ሆዳደሮች ናቸው። ኤኒዌር ያሉ ሆዳደሮች፣ በአፍጢም የተደፉ በአፍጢም መደፋትን ከቤታቸው የለመዱት ወይም ደግሞ ጠላት በገንዘብ የገዛቸው ቅጥረኛ ምንደኛ እረኞች ለስሙ ባደራ ባለቤቱ በጎቼን ጠብቁ ያላቸው፣ ነገር ግን ምንደኛ ሆነው ሆዳቸው በልጦባቸው በዛ በሆዳቸው ተገዝተው ጠላት ድርጎ የሚከፍላቸው ምንደኞች። ማናቸው እነሱ? ማናቸው እነሱ አቅመቢስነት ክን ጎስቋላነት ክን ደካማነት ክን አላዛኝ ነፍራቃነት ክን መንፈሳዊነት ብለው የሚያስተምሩ የማስተማርስ ብቃት ያገኙ ያላቸው ማናቸው እነሱ? አልጫነትህን አጽድቀው አሰስነትህን አጽድቀው ሰነፍነትህን ሰበበኛነትህን አጽድቀው በርታ ተበራታ እያሉ የሚያበረታቱ ማናቸው እነሱ? ማናቸው እነሱ? ወንድ አድርጎ አውቆ ወንድ አድርጎ ፈጥሮ ሲያበቃ ጽድቅ ተሰራበት ዘንድ በዛ በወንድነትህ ወንድነትህን ሰጥቶ ሲያበቃ እነሱ ወንድነትህን ለመኮንን የጽድቅ እንቅፋት ነው፣ የመንፈሳዊነት እንቅፋት ነው፣ ጋሬጣ ነው ብለው ወንድነትክን እንድትቀብረው ትውልዱ ወንድነቱን እንዲቀብረው እንዲጠላው፣ እንዲጠየፈው፣ እንዲጥለው የሚያስተምሩ ማናቸው እነሱ? ንገረኝ፣ ማናቸው? ማስትሬትና ዶክትሬት ያላቸው ሊቅና ሊቃውንት የተባሉ ሁ አር ዘይ ከአባታችን በላይ አዋቂ በእብሪት የታጀሩ ማናቸው ናቸው እነሱ? ሲንገረኝ። ወንድማ ለም ተጠንቀቅ። ባርነትክን እያስተማሩ ነው። ሞትን እያስተማሩክ ነው። እነዚህ ሰዎች ሁኤቨር ማንም ቢሆኑ ስጣችሁ ይሄን ቪዲዮም ባርነት ክን ነው የሚያስተምሩት ለአንተ ብቻ አይደለም አንተም ብቻ አይደለም በባርነት የሚያስቡ ዘር ማንዘርን የሚመጣውን ትውልድ ሁሉ ድንገት እንኳን ዘር መቀጠል ከቻልክ ድንገት ዘር መቀጠል ከቻልክ ሲጀመር እነሱ ዘርም እንድትቀጥል አይፈልጉም። ይሄ የአባቱ ልጅ የአባቱ ዘር ዘሩ በዝቶ በምድር እንዲሞላ ምስራቹን እንዲነግር አይፈልጉም ሲሆን ስልብ ጃንደርባ ሆነ ዘር እዚሁ አንተው ላይ ቢያከትም ደስታቸው እንጂ፣ ምክንያቱም የተቀጠሩለት ምንዳ የሚቆጠርላቸው ድርጎ የሚሰፈርላቸው የተቀጠሩለት ዓላማ ያ ስለሆነ በማንም በማንም። ወንዶቻችን ዛሬ ራሳቸውን የማወቅ ትልቅ ችግር አለባቸው። ወንድነታቸውን አያውቁትም። ቢያውቁትም እንኳን አወቅ ነው ሲሉ በዛ ባወቁት ወንድነት ጽድቅ መስራት አይታሰብም። አፋቸውን ሞልተው ይሄ ጡንቻዬ ኃጢአት ያሰራኛል፣ የወሲብ ስሜቴ የኃጢአት ምክንያት ነው፣ ኃጢአት ነው የምሰራበት፣ የኃጢአት ሰበብ ነው፣ እንዴት አድርጌ ልቅበረው? የት ወስጄ ልጣለው? ኮስማና ደቃቃ ሆነው መኖር አቅም ቢስ ሆኖ መኖር። አቅም ስላችሁ የጡንቻ አቅም ብቻ አይደለም፣ የስጋ ጡንቻ ብቻ አይደለም። የልብ ጡንቻ ወኔ፣ ጽድቅ የሚሰራበት ስለ እውነት የሚቃጠሉበት የሚነዱበት፣ ስለ ፍትህ የሚሟገቱለት ጽድቅ የሚሰራበት ወኔ፣ አባቶቻችን ዘንድ የነበረ አያቶቻችን ዘንድ የነበረ እኛ ጋር ሲደርስ እምጥ ይግባ ስምጥ ደርቆ የቀረ ምንጩ የጠፋ ፈለጉን ያጣ ነው። ራሳቸውን ለማወቅ እንኳን ትልቅ መከራ ነው። እንደገና በመከራ አወቁ ሲባል ያንን ራሳቸውን እንኳን የሚጠየፉት ናቸው ወንዶቻችን፣ ወንድሞቻችን። ከስንቱ ጋር ተሟግተናል፣ ከስንቱ ጋር ከእኔ በብዙ የሚሻሉ አዋቂዎች ጋር፣ እኔ ምን አውቃለሁ አንድ ፊደል የቆጠርኩኝ ከብዙዎች ጋር ደረታቸውን ነፍተው ነው የሚያወሩት። ወንድነት እንዴት የኃጢአት እንቅፋት እንደሆነባቸው ምክንያት እንደሆነባቸው እንዴት እንደሚያስጠላቸው ጡንቻቸው፣ ወኔያቸው፣ ኢነርጂያቸው፣ ጉልበታቸው፣ ኃይላቸው ጽድቅ ለመስራት የተሰጣቸው እስካይመስላቸው ድረስ እንዳሉንም ማም ነው። ትውልዱንም እንደዚህ ይግቱታል። ባገኙት እድል በመድረክ የሚሆን በዩቱብ ባገኙት እድል ይግቱታል ይህን በዚህ ላይ ደግሞ ጽድቅ አይሰሩበትም። ብቻ አይደለም እኮ ጽድቅ መስራቱ እሱ ይዘግ ከክፉ እንኳን ራሳቸውንም ሆነ ትውልድን መጠበቅ እንኳን አይችሉም፣ መታደግ አይችሉም። ይልቁንስ ያንን ክፉ ፍራቻ ያንን ክፋት ፍራቻ ክፋትን ሲጽ ክፋትን ፈርተውት እነሱን እንዳያጠቃቸው እንዳይጎዳቸው ፈርተውት ከክፉ ጋር የሚስማሙ እየሆኑን ተቸገረን እንጂ አሁን ትውልዳችን እየተማረ ያለው እያየ ያለው ያ ነው። በተግባር ከክፋት ጋር መተባበር ከወዳደርነት ጋር ከአስመሳይነት ጋር መተባበር። ለምን እንፈራዋለን? መጋፈጥ አንፈልግም። ስለ እውነት መቆም፣ ስለ ጽድቅ መስራት፣ ጽድቅን ስለ መስራት፣ በፍትህ ስለ መሟገት፣ ፍትህን ስለ ማስፈን እንፈራለን። ዋጋ ያስከፍላላ። ዋጋ ከፍለው ያሳዩን ሰዎች ስለሌሉ እሱን በብልሃት ማለፍ በሚል ፈሊጥ ፍርሃታቸውን እያቆለጳጵሱ ያሳዩን ሰዎች ስለሆኑ ያሉት ከከፋት ጋር ይተባበራሉ። ከከፋት ጋር እንተባበራለን ይህንን የምናስወግድበት ነበር ቢገባን ኖሮ። ወንድነት መክሊቱ የተሰጠን አባታችን ሲያቅ የሰጠን ወንድነት ስጦታችን ጽድቅ መስራትን ተዉት፣ ጽድቅ ይሰሩበታል የምንለውን ተዉት እና ክፋትን እንኳን ማቆም ባለበት ማጥፋት ማስቀረት አይችሉም። ክፋት አይሎ መጥቶ አይሎ መጥቶ ገፍቶ መጥቶ ቤተሰባቸውን ልጆቻቸውን ሚስቶቻቸውን ሲያሳጣቸው እንኳን ለበጎ ነው ብለው መቀበል የሚችሉ ይህኛ ጊዜ ጻድቃንን አምጥተናል አፍርተናል። እንግዲህ አስቡት ኮቴን ኮት፣ እንግዲህ ጻድቃን ስላችሁ እንግዲህ አስቡት ምን አይነት ጊዜ ላይ እንደደረስን። ይህን ሌላ ጊዜ እናነሷለን። ከዚህ ጋር ተያይዞ ያዘጋጁት ሌላ ጽሑፍ አለ። በጣም ረጅም ነው፣ ግን ለቪዲዮ እንዲሆን አድርጌ ሌላ ጊዜ አቀርበዋለሁ። ላነሳው ነበር፣ አሁን ጭንቅላት ውስጥ ድንገት መጣ። ኤኒዌይስ ግን ምንድን ነበር ማንሳት የፈለኩት ታዲያ ወንድነት ስጦታችን፣ ወንድነት መክሊታችን አባታችን ሲያቅ ለዓላማ የሰጠን እንድንሰለጥንበት እንድንበለፀግበት በዚያም ደግሞ ጽድቅ እንድንሰራበት አውቆ በእኛ ውስጥ ያስቀመጠው ነው። ለሴቷም እንደዛው። አሁን እዚህ ጋር እማወራው ለወንድሜ ስለሆነ እንጂ ለሴቷም እንደዛው ነው። እሱ አውቆ በሰጠን ማናቸው፣ እነማን ናቸው ወንድነትህን የሚኮንኑት? ሁ አርዘይ ወኔህን፣ ድፍረትህን፣ ጥንካሬህን፣ ጡንቻህን፣ ጉልበትህን፣ ኃይለኝነትህን፣ አግሬሽንህን፣ ስልጣኔህን የሚኮንኑት እነማን ናቸው? ማስተሬት እና ዶክተሬት ስለያዙ ሊቅና ሊቃውንት ስለተባሉ ከየት መጥተው ከሱ በላይ አዋቂ ሆነው በእብሪት ታጅረው ማፈቀደላቸው ትውልድ እንደዚህ መጥቷል። ሀገር እንደዚህ ተገንብታለች። ትውልድ እንደዚህ ታንጿል። እነሱ አባትህ የሰጠህን አውቆ የሰጠህን ወንድነት የሚኮኑት እነሱ በዚህ በሚያስተምሩት መንገድ እያነጹት ያለውን ትውልድ እያየነው ነው። ሆዳደር እየሆነብን ነው። አስመሳይ ሆኑ እየሆነብን ነው። የእናት ጡት ነካሽ እየሆነብን ነው። ትውልዱ ሲጠፋ፣ ሚስቱ ስትደፈር፣ እህቱ ስትደፈር፣ እናቱ ስትደፈር፣ እናቱ ስትገሰስ፣ ትውፊቱ ሲጠፋ፣ እሴቱን ሲያጣ ምን ማድረግ ይቻላል እያለ የሚታገስ ትውልድ እየፈጠረ ነው። አቅመቢስ ትውልድ አቅመቢስነቱን አጽድቆ የተቀመጠ ትውልድ አቅመቢስነቱን መንፈሳዊነት የሚል ትውልድ አልጫነቱን አጽድቆ የተቀመጠ የተቀበለ ትውልድ ወንድነቱን ኮንኖ የተቀበለ ትውልድ ልክ እነዛ ምንደኛ ሆዳደሮች፣ ከተኩላ የተሻረኩ ምንደኛ ሆዳደሮች እንደነገሩት ወንድነቴ ኃጢአት ያሰራኛል ብሎ ወንድነቱን ከላዩ ላይ ገፎ መጣል የሚፈልግ የሚጠየፍ፣ የሚጥለው ትውልድ እየፈጠርን ነው። ትልቅ የቤት ስራ አለብን። ተስፋ የምናደርገው ታናናሾቻችን ላይ ነው። በእኛ እድሜ ላይ ያሉት ላይ ብዙም ተስፋ የለኝም። ታናናሾቻችን ላይ በተቻለ መጠን እነሱ የሚሰሙትን ነገር መጠበቅ መስማት ያለባቸውን እውነቱን፣ ጽድቁን መንገር አባታቸው እንዳሰበላቸው እንደሰጣቸው ወንድነታቸው ላይ ሰልጥነው በልጽገው ጽድቅ እንዲሰሩበት ማስተማር በዛም ደግሞ የአባታቸውን ፈቃድ እንዲፈጽሙ ያም ደግሞ የእነሱ ደስታ የነፍሳቸው እረፍት እንዲሆንላቸው ወንድማለም፣ በርታለኝ።